አቶ አረጋ ከበደ ከፋኖ ኃይሎች ጋር ለመደራደር መስማማታቸው ተሰማ። ድርድሩ የፋኖ ኃይሎች በመረጡት የውጭ ሀገር እንዲሆን ጥያቄ እንደቀረበላቸውና የፋኖ መልስ እየተጠበቀ እንደሆነ ተነግረዋል። በሌላ በኩል ጄኔራል ማመር ተሰማ ስለፋኖ ዘመቻ አንድነት አነጋጋሪ አስተያየት ሰጥተው ሲከሰቱ እርሳቸው የሚመሩት የምስራቅ ህዝብ በሁለት ዞኖች ከሁለት መቶ በላይ ፋኖዎችን ከሰሞኑ እንደገደለም ሲናገሩ ተደምጠዋል። እናስደምጣችኋለን። ጄኔራል ታደሰ ወረዳ 4 ኪሎ እና መቀሌን እያፋጁት ነው። ባቢሰበር ውሳኔ ህወሓት እንደ ገብስ እየታመሰ ነው። ጉዳዩ ወደ ጦር ድቤድ አከፍ ብሏል የአብይ አህመድ አስተዳደር በትግራይ የፖለቲካ ትርምስ እየፈጠረ ነው ሲል ህወት ከባድ ጉድ አሰምቷል ከዚህ በተጨማሪም በጀነራል ታደሰ ወረደ ጉዳይ አብይ ክደውኛል ሲል የጠቅላዩን ውሳኔ አልቀበልም ወቁል ሲል ተደምጧል እንመለስበታለን ጀነራል አልቡርሃን ካርቱምን ሙሉ በሙሉ ነጻ መውጣቷን አወጁ ጀነራሉ ይህንን አዋጅ አሰሙት ጦራቸው የካርቱምን ኤርፖርት ከተቆጣጠረ በኋላ ነው በአንጻሩ የፈጥኖ ድራሽ ኃይሉ ጦር ነቅሎ ሸሽቷል እናስደምጣቸዋለን የብርቱካን ተመስገንና ኢቢኤስ ቴሌቪዥን ውዝግብ ቀጥሏል ቴሌቪዥን ጣቢያው ለሰዓት አስር ስርጭት አቁሞ ከተመለሰ በኋላ አሁንም በርካታ ጉዳዮች እየተነሱ ነው የሚገኙት። በጉዳዩ ላይ ዝርዝር መረጃ አለን። ጤና ይስጥልን ውድ የአንዳፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አቶ አረጋ ከበደ ከፋኖ ኃይሎች ጋር ለመደራደር መስማማታቸው ተሰማ። ድርድሩ የፋኖ ኃይሎች በመረጡት የውጭ ሀገር እንዲሆን ጥያቄ እንደቀረበላቸውና የፋኖ መልስ እየተጠበቀ እንደሆነ ተነግሯል። በሌላ በኩል ጄኔራል መሐመድ ተሰማ ስለፋኖ ዘመቻ አንድነት አነጋጋሪ አስተያየት ሰጠው። ሲከሰቱ እርሳቸው የሚመሩት የምስራቅ ህዝብ በሁለት ዞኖች ከሁለት መቶ በላይ ፋኖዎችን ከሰሞኑ እንደገደለም ሲናገሩት ተደምጠዋል። ከፋኖ የዘመቻ አንድነት በኋላ በክልሉ ጠንካራ ውጊያዎች እየተደረጉ ነው። በተለይም በጎጃምና ጎንደር ቀጠናዎች የበርታ ውጊያ እንዳለ ሲነገር፣ ሁለቱም ተፋላሚ ኃይሎች በየፊናቸው ድል ቀንቶናል የሚል መረጃን እያሰራጩ ነው። ጠቅላይ ሚኒስትር አብይ፣ የምንዋጋው ከድንቁርና ጌቶች ጋር ነው ባሉ ማግስት በተቀጣጠለው የክልሉ የዘመቻ አንድነት ውጊያ መከላከያ ሰራዊት መረጃዎችን እያሰራጨ ነው። በሁለቱም ቀጠናዎች ተሰማርቷል የተባለው ጀነራል መሐመድ ተሰማ የሚመሩት እዝ ፋኖ በቀቢፀ ተስፋ ዘመቻ አንድነት ብሎ ባደረገው ትንኮሳ ሰላሳ ድምስሳው መቀጠሉን ተገልጿል። እዙ በጎጃም እና ጎንደር ውጊያ ቀጠናዎች ከመጋቢት አስር እስከ 17 2017 ዓም ድረስ ባለው አንድ ሳምንት ጊዜ ውስጥ አመራሮችን ጨምሮ በርካታ የፋኖ ተዋጊዎችን ገደልሁ ብሏል። አምስት መካከለኛ አመራሮችን ጨምሮ 223 ደምሶ 48 የፋኖ ተዋጊ አባላትን መማረኩን ጄኔራሉ ገልጸዋል ተብሏል። እንዲሁም 48 የፋኖ አባላትን በውጊያ ግንባሮች እጃቸውን ለመከላከያ መስጠታቸውን ጄነራሉ ጠቁመዋል። በአንድ ሳምንት ውጊያ 82 የነፍሰ ወከፍ መሳሪያ፣ 66 ቦምብ፣ 6 ሽጉጥ፣ ሁለት የመገናኛ ሬዲዮ እና 265 የክላሽ ብትን ጥይት መማረኩንም መከላከያ ገልጸዋል። ይሁን እንጂ መከላከያ ዘመቻው በተጀመረ በሦስተኛው ቀን ባሰራጨው መረጃ 317 የፋኖ አባላትን መግደሉን አስታውቆ ነበር። በወቅቱ መከላከያ ቀናኝ ያለው ድል በሰበር ዜና ሲያሰማ ፋኖ በበኩሉ ከ600 በላይ የመንግስት ኃይሎች መገደላቸውን የፋኖ ቃል አቀባዮችን ጠቅሶ ሮይተርስ መዘገቡ ይታወሳል። ዘመቻ አንድነት በሚል በጋራ ውጊያ እያደረጉ የሚገኙት አራቱ የፋኖ አደረጃጀቶች በበኩላቸው ድል እንደቀናቸው እየገለጹ ነው። የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ ና የአማራ ፋኖ በወሎ ቤተ አማራ ቃል አቀባዮች በየቀኑ በርካታ የመንግስት ኃይሎችን በመደምሰስ የጦር መሳሪያ እያገኙ መሆኑን ተናግረዋል። በእንዲህ መልኩ የክልሉ ውጊያ ሲቀጥል፣ የአቶ አረጋ ከበደ አስተዳደር ደግሞ ከፋኖ ጋር ለመደራደር እንደተስማማ ፋኖ እና መንግስትን ለድርድር ለማቀራ ረብ የተመሰረተው የሰላም ካውንስል ተናግረዋል። በክልሉ ሁለት ዓመት እያስቆጠረ ያለውን ጦርነት ለማቆም መንግስትና የፋኖ ታጣቂዎች ወደ ድርድርና ውይይት እንዲመጡ ጥረት እያደረገ እንደሆነ የአማራ ክልል የሰላም ምክር ቤት አስታውቋል። ሁለቱም ኃይሎች የውይይት ፍላጎት እንዳላቸው ምክር ቤቱ ገልጿል። የምክር ቤቱ ሰብሳቢ አቶ ያየ ራድ በለጠም ለዶቸ በሌ እርሰ መስተዳደር አረጋ ከበደም የሰላም ምክር ቤቱ ያወጣውን የሰላምና የንግግር ሀሳብ የሚቀበሉ መሆናቸውን ገልጸውልናል። የፌዴራል መንግስትም በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠርና ለንግግርም ለድርድርም ዝግጁ እንደሆነ በተደጋጋሚ ገልጿል። በፋኖ ወገኖቻችን በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ፣ ችግሩ ቢፈታ ጥሩ ነው የሚል ሐሳብ አላቸው ብለዋል። አንዱ ሌላውን የአለማመን አዝማሚያ እስካሁን ለውይይቱ መቀራረብ እንዳላስቻለም ጠቁመው ታጣቂዎች በሚፈልጓቸው በሌሎች ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፍቃደኛ መሆኑን አቶ ያየህራድ አመላክተዋል። አቶ ያየህራድ እንዳሉት መንግስት ለመደራደር ዝግጁ ከሆነ አካል ጋር ለመደራደር መቀበሉን ጠቁመዋል። አለመተማመንን ለማስወገድ ሲባልም ታጣቂዎች በሚመርጧቸው አደራዳሪዎች በሚፈልጉት የአውሮፓም ሆነ በሌሎች ሀገሮች አማካኝነት ድርድሮችና ውይይቶች እንዲደረጉ አገራቱ ዋስትና እንዲሰጡ የሰላም ምክር ቤቱ ኃላፊነቱን እንደሚወስድም ተናግረዋል። ከአብዛኞቹ የፋኖ ታጣቂዎች ጋር ውይይቶችን እንዳደረጉ የገለጹት አቶ ያየ ራድ ታጣቂዎቹ ከመንግስት ጋር ድርድርና ውይይት በፈለጉት ሀገርና በመረጡት አደራዳሪ አማካኝነት እንዲያደርጉ መነጋገራቸውን ከታጣቂ አመራሮች ምላሽ እየጠበቁ እንደሆነም አስረድተዋል። ጄነራል ታደሰ ወረደ 4 ኪሎ እና መቀሌን እያፋጁት ነው። በአብይ ሰበር ውሳኔ ህዋት እንደ ገብስ እየታመሰ ነው። ጉዳዩ ወደ ጦር ድቤ ድለቃ ከፍ ብሏል። የአብይ አህመድ አስተዳደር በትግራይ የፖለቲካ ትርምስ እየፈጠረ ነው ሲል ህዋት ከባድ ጉድ አሰምቷል። ከዚህ በተጨማሪም በጄኔራል ታደሰ ወረደ ጉዳይ አብይ ከደውኛል ሲል የጠቅላዩን ውሳኔ አልቀበልም እወቁልኝ ሲል ተደምጧል። የአብይን የኢሜል ምርጫ በተመለከተ የተቃውሞ መግለጫ ያወጣው ህዋት የፌዴራል መንግስት የፕሪቶሪያ ስምምነት በመጣስ የትግራይ ህዝብ እየተፈታተነ ነው ሲል ወንጅሏል። ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ፌዴራል መንግስቱ የጊዜውን አስተዳደሩን ስልጣን በማራዘም ዙሪያ ብቻውን እየሰራ ይገኛልም ብሏል። ጊዜው አስተዳደሩ የፕሪቶሪያውን የግጭት ማቆም ስምምነት ውጤት እንጂ የፌዴራል መንግስቱን ብቸኛ ውሳኔ አይደለም ያለው መግለጫው ጠቅላይ ሚኒስትሩ ትግራይን ለሁለት ዓመት የመሩትን ጌታቸው ረዳን የሚተካ አዲስ ፕሬዚዳንት ለመሾም የኢሜይል ጥቆማ ጥሪ ማቅረባቸውን ቀልድ ነው ብሎታል። ለጊዜው አስተዳደሩ አዲስ ፕሬዚዳንት በመሾም ዙሪያ በቅርቡ ከፌዴራል መንግስት ጋር ውይይት መደረጉን አስታውሰ ሲያስታውሱ የቡድኑ ማዕከላዊ ኮሚቴ ጊዜያዊ አስተዳደሩ ምክትል ፕሬዚዳንት ጀነራል ታደሰ ወረደም በጌታቸው ረዳ ምትክ በፕሬዚዳንትነት እንዲሾም መወሰኑን ገልጿል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን የእጩ ፕሬዚዳንት ጥቆማ ጥሪ ይህንኑ የህወሓት ውሳኔ ችላ ብሎታል በማለት ወቅሷል። ትግራይ ፕሬዚዳንቷን በኢሜል ትምረጥ የሚለውን ጉዳይ ቡድኑ አያይዞም የጊዜው አስተዳደሩን ፕሬዚዳንት የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ እንዳልሆነ በመጥቀስ የእጩ ፕሬዚዳንት ጥቆማ ጥሪውን የፕሪቶሪያውን ስምምነት ስለሚጥስ ተቀባይነት የለውም በማለት ውድቅ አድርጎታል። የትግራይ ህዝብ አሁን ባለበት ውጥረትና ችግር ላይ ፕሬዚዳንትህን በኢሜል ምረጥ ማለት ቀልድ ነው የሚለው ነቀፌታ የውዝግብ አጀንዳ ሆኗል። የተፈጠረው ትኩሳት ሳይበርድ በደብረ ጽዮን የሚመራው ህወት ክንፍ የጠቅላይ ሚኒስትሩን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ ነው ማለቱ ሌላ ስጋት ፈጥሯል። ህወት የፌዴራል መንግስት የትግራይን ህልውና የሚፈታተኑ ሁከትና ግጭትን የሚፈጥር ስራዎችን እያከናወነ ነው ሲልም ከሷል። በስምምነቱ የሌለ ጉዳይ በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲልም የፌዴራል መንግስቱን ወቅሷል። ህዋት የፌዴራል መንግስቱን ጠንከር ባለ አገላለጽ በአደባባይ ግጭት ለመቀስቀስ እየተንቀሳቀሰ ነው ማለቱ የተፈራው ጦርነት እንዳይፈነዳ ስጋት ፈጥሯል። የፕሪቶሪያን ስምምነት በአግባቡ ያልተፈጸመው የፌዴራል መንግስት የተሳሳት አካሄድና የፖለቲካ ትርምስ እንዲኖር በመስራቱ እንደሆነ ህዋት ገልጿል። በአሁኑ ሰዓትም ከዚህ ቀደም ከነበረው የፕሪቶሪያን ስምምነት የሚጻረር ተግባራት ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸመ መሆኑንም አስታውቋል። ጠቅላይ ሚኒስትሩና የደብረ ጽዮን ክንፍ ህወሓት ሽኩቻም ቀድሞ ከነበረው ደረጃ ከፍ ብሎ በቀጣይ የትግራይ ፕሬዚዳንት ሹመት ፍክክር ደርሷል። ህወሓት ለፕሬዚዳንትነት ያቀረባቸው ጀኔራል ታደሰ ቀጣይ የትግራይ ፕሬዚዳንት ሆነው የማይመረጡ ከሆነ ውዝግቡ ወደ ግጭት ሊያመራ እንደሚችል ብዙዎች ከወዲሁ ስጋታቸውን እየገለጹ ነው። ጀኔራል አልቡርሃን ካርቱም ሙሉ በሙሉ ነፃ መውጣቷን አወጁ። ጀኔራሉ ይህን አዋጅ አሰሙት ጦሯቸው የካርቱምን ኤርፖርት ከተቆጣጠረ በኋላ ነው። በአንጻሩ የፈጥኖ ደራሽ ኃይሉ ጦር ነቅሎ ሸሽቷል። ጀኔራል አብዱልፈታህ አልቡርሃን ጦሩ በካርቱም የሚገኘውን የሀገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን የፕሬዚዳንት ቤተመንግስትንም ጎኝተዋል። ፕሬዚዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋን ከፈጥኖ ደራሽ ኃይሉ አማጽያ ነ። ነጻ መውጣቷን አውጀዋል። ካርቱም ነጻናት፣ አብቅተዋል ሲሉም ተናግረዋል። ጦርነቱ ከተጀመረ ከሁለት ዓመት ወዲህ አልቡርሃን በፕሬዚዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደተጀመረ የፈጥኖ ድራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር በሚገኘው ፖርት ሱዳን ለማዞር ተገዷል። ቀደም ሲል አንድ የጦሩ አዛዥ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተንጠባጠበውን የፈጥኖ ድራሽ ተዋጊዎችን ማጽዳት እንደነበረም ለቢቢሲ ተናግሮ ነበር። አርብ ዕለት የሀገሪቱን ጦር የፕሬዝዳንቱ ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ኃይል እያጠናከረ መጥቷል። ጦርነቱ እንደ አውሮፓውያን አቆጣጠር ሚያዚያ 2023 ከተጀመረ ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማዋን ካርቱምን አብዛኛውን ክፍል ተቆጣጥሮ ነበር። የጦር ቃል አቀባይ በተጨማሪም የሀገሪቱ ጦር ኃይል በናይል ወንዝ ላይ የሚገኘውንና በደቡብ ካርቱም ጀበላውሊያ የሚገኘውን ወታደሮ ጨምሮ ሶስት ከተሞችን የሚያገናኘውን ድልድይ መልሰው መያዛቸውን ተናግረዋል። ነዋሪዎቹ በዚህ ሳምንት የፍጥኖ ድራሽ ኃይሉ ተዋጊዎች ወደ ደቡብ አቅጣጫ በጀበል አውሊያ ወታደራዊ ካምፕ አቅጣጫ እያፈገፈጉ መሆኑን ሲናገሩ ነበር። በሰራዊቱ የተለቀቀውና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡ ያሳያል። ቢቢሲ የሚያቋርጡ እነማን እንደሆኑ ማረጋገጥ ባይችልም ወታደራዊ ኃይሉ ግን የፍጥኖ ድራሽ ኃይል ተዋጊዎች ካርቱምን ለቀው ሲሸሹ እንደሚያሳይ ተናግረዋል። በማህበራዊ ሚዲያ ላይ የተለቀቁ የሚያወቁ ቪዲዮዎች በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አገዛዝ አብቅቶ የአገሪቱን ጦር ሰራዊት ወደ ከተማዋ መግባቱን የፈጠረባቸውን ደስታ ሲገልጹ ያሳያል። ከተማዋን ለቀው መውጣት ያልፈለጉ ወይም ያልቻሉ ነዋሪዎች በፈጥኖ ደራሽ አማጽያን ኃይሎች የጅምላ ዝርፊያ እንደተፈጸመባቸው ሪፖርት ተደርጓል። ካርቱም ገበያዎች በመዘረፋቸውና በሁለቱም ተዋጊዎች እርዳታ እንዳይገባ በመከልከሉ የተነሳ የተባበሩት መንግስታት ረሃብ እየተቃረበ ካለባቸው የሀገሪቱ አካባቢዎች አንዷ ናት ብሎ ነበር የመትም ሰራተኞች በከተማዋ የተፈጸሙት ጾታዊ እና ሌሎች ጥቃቶችን ሰንደዋል። የፍጥኖ ድራሽ ኃይሉ እና የጦር ሰራዊቱ ያለ ልዩነት የሲቪል መኖሪያዎች ላይ ድብደባ ፈጽመዋል በሚልም ተከሰዋል። በዚህ ሳምንት መጀመሪያ ላይ የሀገሪቱ አየር ኃይል በገበያ ላይ በፈጸመው ድብደባ በርካቶች መሞታቸውን የአይን ማኞች ተናግረዋል። ካርቱምን መልሶ መያዝ ለሰራዊቱ ትልቅ ስኬት ሲሆን፣ በጦርነቱ ውስጥ ስልታዊ ጥቅም ሊሰጠው ይችላልም ተብለዋል። የፍጥኖ ድራሽ ኃይሉ አሁንም በምዕራብ ሱዳን የሚገኘውን ሁሉንም የዳርፉር ክልል የሚቆጣጠር ሲሆን በሀገሪቱ የሚካሄደውን ጦርነት ገና አልተጠናቀቀም የብርቱካን ተመስገንና መስገንና ኢቢኤስ ቴሌቪዥን ውዝግብ ቀጥሏል። ቴሌቪዥን ጣቢያውን ለሰዓት ስርጭት አቁሞ ከተመለሰ በኋላ አሁንም በርካታ ጉዳዮች እየተነሱ ነው የሚገኘው። ብርቱካን ከዩኒቨርስቲ ታግታ የደረሰባት ጥቃት በኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም ቀርባ ከተናገረች በኋላ ነገሩ ከባድ ትርምስት ስጥ ፈጥሯል። ጉዳዩ ፖለቲካዊ መልክ ይዞ የንትርክ ምክንያት እስከ መሆንም ደርሷል። የብርቱካንን ሙሉ መረጃ እጃችን አስገብተናል እያሉ የሚገኙት እነዚህ የመንግስት ቅርብ አካላት ልጅቷን በቃ ለመጠየቅ እንደቀረጿት እየተገለጸ ነው ትክክለኛ ድርጅቷ ማንነት የሚገልጽ ነው ያሉትን ቃለ መጠይቅ ይዘው እንደሚቀርቡም በስፋት እየገለጹ ነው። ጉዳዩ በአንዳንድ አካላት በኩል ሆን ተብሎ የተዘጋጀ ድራማ ነው በሚል ክስተቱን ፖለቲካውያን ድምታ ሰጥተውታል። ፕሮግራሙን ቀርጾ ያሰራጨ የፖለቲካ ውዝግቡ ሰለባ መሆኑ በስፋት እየተገለጸ ሲሆን ጋዜጠኞቹን መታሰራቸውን የሚገልጽ ተባራሪ መረጃዎች ወጥተዋል። ጣቢያው በትናንትናው ዕለት ከሳተላይት ስርጭት ወርዶ ዳግም የተመለሰ ሲሆን በዕለቱ የሚቀርበውን የአዲስ ነገር ዜና ስርጭትም አቋርጧል። ቴሌቪዥን ጣቢያው ከትናንት በስቲያ ጀምሮ እየተሰራጨ የሚገኘው ቀድሞ የተቀረጹ ፕሮግራሞች ብቻ መሆኑን ታውቋል። አሁን ላይ ብርቱካን ደረሰብኝ ያለችውን ጥቃት በሰብአዊነት ተመልክቶ አጠራጣሪ ነገር ካለ በአግባቡ ማጣራት ይቻላል የሚሉ ድምፆች ወጥተዋል። በመንግስት ደጋፊዎች በኩል የቀረበው ታሪክ ድራማ እንደሆነ በመግለጽ የታገተ እንዲህ አይነት ጥቃት የደረሰበት የዩኒቨርሲቲ ተማሪ የለም እያሉ ነው። በሌላ በኩል ደግሞ በመንግስት ተቃዋሚ ጎራ ያሉ አካላት በመንግስት ከታገቱ በኋላ ደብዛቸው ጠፍቶ የቀሩ ተማሪዎች ጉዳይ አጀንዳ እንዲዳፈን እየተደረገ ነው እየተባለ ነው። ከብርቱካን ታሪክ ጋር በተያያዘ ከደምቢ ዶሎ ዩኒቨርሲቲ በተደጋጋሚ ታግተው የጠፉ ተማሪዎች ጉዳይ ዳግም ተነስተዋል።